በአማራ ክልል የሀገራዊ ምክክር የባለድርሻ አካላት የምክክር መድረክ የክልሉ ርዕሰ መስተዳድር አረጋ ከበደ በተገኙበት በባህር ዳር ከተማ እየተካሄደ ነው። የምክክር ኮሚሽኑ አሳታፊና አካታች የሀገር ውክልና እንዲኖር እየሰራ መሆኑን ኮሚሽነር መላኩ ወልደ ማርያም በመድረኩ ላይ ገልጸዋል። በምክክር ሂደቱ የመንግስት ተቋማት ተወካዮች፣ መንግስታዊ ያልሆኑ ተቋማትና የማህበራት ተወካዮች፣ የፖለቲካ ፓርቲዎች ተወካዮች እንዲሁም ተጽዕኖ ፈጣሪ ግለሰቦችና ለሀገራዊ ምክክር ጉባኤ የተመረጡ የወረዳ የማህበረሰብ ኪሎች ወኪሎች ተሳትፈዋል። የቱርክ ባለሀብቶች በኢትዮጵያ በተለያዩ ዘርፎች መዋዕለ ንዋያቸውን ማፍሰስ እንደሚፈልጉ ገለጹ። በቱርክ የኢትዮጵያ አምባሳደር አደም መሐመድ በተለያዩ ዘርፎች ለተሰማሩ የቱርክ ኩባንያዎች በኢትዮጵያ ያሉ የኢንቨስትመንት አማራጮችን የፋይናንስ ዘርፉንና የኢንቨስትመንት ማበረታቻዎችን በተመለከተ ገለጻ አድርገዋል። ለጋምቤላ ከተማ የኮሪደር ልማት ኢትዮጵያውያን ድጋፍ እንዲያደርጉ የጋምቤላ ክልል ርዕሰ መስተዳድር አለሚቱ እሞድ ጥሪ አቀረቡ። የከተማዋ የመጀመሪያው ምዕራፍ የኮሪደር ልማት እየተከናወነ ሲሆን በልማቱ ሕዝቡን ተሳታፊ ለማድረግ የገቢ ማሰባሰቢያ መርሃ ግብር እየተካሄደ ይገኛል። በኢትዮጵያ የእንስሳት ሀብት ዘርፍ ከአጠቃላይ ግብርና መስክ 45 በመቶን እያበረከተ መሆኑን የእንስሳት ልማት ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ዳኛቸው በየነ ለፋና ዲጂታል ገልጸዋል።